ሄዋን ለዲቤ ተቆረቆረች መስላ ሽንጧን ግትራ እየተከራከረች ነው። ሮዛን ናገርና አዋርዳት አለው እያለች ነው። እሷ የምታውቀው ነገር የለም የእውነት ሄዋን እየመጣችው ወንድሟን ጠየቃ ነው ወይስ የሆነ ግንኙነት አላቸው ከዴብ ጋር በማለት ሮዛም እየተጠራጠረች ነው። በአንቴሮም እባክሽ፣ ተረጋጌ ነገሩን እንዳታበላሽው እኔ ራሴ እነግረዋለሁኝ እያላት ነው። ግን ደግሞ ሂዋን በፍጹም እኔ እናገራለው ትላለች። እናም ሮዚና ዴብ ተኝተው እያለ ዴብ ተነስቶ ወጥቶ ይሄዳል። ሮዛ ተኝታ ስለነበረ አልሰማችሁም ሲወጣ እሱም ሲወጣ አላናገራትም። እናም በመሀል እሱ ግቢ ውስጥ ቁሞ ነበረ። በመሃል ሉሊትን ተጣራ። ና ዴብ የት ነው ያለው ስትል፣ ዴብ ወደ ስራ ሄደ መሰለኝ ወጣ ኮ ስትላት፣ እኮ ሄዷል። አዎ እሺ። ህዋን የት ነው ያለችው ስትላት፣ ህዋን ወደ ውጭ ወጣች መሰለኝ። እሷም ግን እሱ ቀድሞን የወጣው እኮ አሁን አብረውን የወጡት ስትል፣ አይ ዴብ ቀደም ብሎን የወጣው እሷም ተከትለውን የወጣችው ትላታለች። በዛም ሰዓት በጣም ትናደድና ሮዛ ደንግጣ እየሮጠች ትወጣለች። እንዲም ተፈጥሮ ነው ስትል ሉሊትም ዝምትልና ተከትላ ስትሄድ ያው በመስኮት እንጂ ወጥቼ አልከተልሽም ትላትና እሷም ወደ ሳሎን ትሄዳለች። ሮዛ በመሄደች ሰዓት ያየችውን ማመን አቅቷታል። ምክንያቱም ሂዋን ና ዴብ ቁመው እያወሩ ነበረ። ዴብ የእውነት ሂዋን አሁን እኮ ነገሩ ተበለሻሽቷል። ምንም ምክንያት የለኝም። ስምንት ዓመት ሙሉ ያለ ምክንያት ስጠብቅሽ ኑሬ አለው። ከዛም በኋላ ግን አድራሻሽ ሲጠፋብኝ ያው ሮዚና አግብቻለሁኝ። ስለዚህ ከዚህ በኋላ እኔና አንቺ አብረን የመኖር እድሉ የለንም። እናም እባክሽን፣ እኔ አንቺን ባየው ቁጥር የድሮ ፍቅሬ እያገረሸብኝ ነው። እናም ትዳሬ እንዳይቃወስብኝ ይላታል በፍጹም እኔ ይውልህ አንተን ለማግኘት ካንተ ጋር እኖራለሁ ብዬ ለማሰብ እኒህን ሁሉ አመታቶች በሀሳብ ስዋኝ ነበር የኖርኩት። እናም ከዚህም በኋላ አብረን ነው የምንኖረው። እኔ እኮ አስብ የነበረው ከአንተ ጋር አብሬ ልጅ ወልጄ አርጅቼ ከአንተ ጋር መኖር ነበረ። ግን አስበፈዋል ስትለው እየሆነሽም ምክንያትሽን አልነገርሽኝም። ለምን እንደዚህ ድምጽሽን እንዳጠፋሽ ለምን እንደሄድሽም ምክንያትሽን ስላልነገርሽኝ በምን እንዴት ብዬ ልጠብቅሽ? አስር አመት ሙሉ እንዴት እቆያለሁኝ? ምክንያቱም ስምንት አመት ያለ ምንም ሀይ ባይ አይዞህ ባይ ብቻዬን ጠብቄሻለሁ። ሌትም ቀንም ትመጫለሽ እያሉ እያንጋጠጡ ነበር። አንቺ ግን የለሽም። ስለዚህ መጨረሻ ላይም ወስኜ ሮዝን አግብቻለሁ። ሮዚ ደግሞ ሚስቴ ነች። ከዚህ በኋላ በእሷ ላይ አንቺን መደረብ አንችልም ይላታል ግን ምን ያህል ሮዚን ታምናታለህ? ስትለው አንድ ባልና ሚስት እንደሚተማመነው አምናታለሁ ይላታል። በፍጹም ሮዚ ግን ብዙ ነገር ዋሽታለች፣ የሆነ የምነግርህ ሚስጥር አለ ስለ ሮዚ ትለዋለች። እኩ ምንድን ነው ምትነግሪኝ? ስለ ሮዚ የምታውቂው ነገር አለ እንዴ? ምንድን የተደበቀ ነገር አለ? እኔ ግን አይመስለኝም ሲላት፣ በፍጹም ሮዚ ብዙ ነገር ደብቃለች። እናም እሷ በጣም ባለጌና ክፉ ሴት ነች ትለዋለች። በፍጹም እላፊ ቃል እንዳትናገሪ ሂዋ ዋክሽን ሲላት ናማ እዚያ ጋር ላናግር ትለው ና የውልህ ሮዚና ስትል በአጋጣሚ ሮዛ እየሮጠች ትመጣለች። እንዲ እንዴት አደራችሁ ዴብ፣ እንዲ የኔ ውድ ምኑን ነው ስትለው ዊ ሮዝ እየተነስተሻል እንዴ እኔ እኮ ተኝተሽ ስለነበረ ወደ ስራ ልሄድ እየወጣው ነበር ሲላት፣ እንዴት ቻው ሳትለኝ ሳስመኝ ስትተኝ ትሄዳለ ስትለው ወይን እሷም ቁም እያየቻት ወይ ጉድ ስትል፣ ቆይ የሆነ ነገር እያወራችሁ ነበር፣ ምንድን ነው ስትለው፣ ቆየው ነገር ልትነግሪ ነበር አይደለ ሂዋን ሲላት፣ አዎ ልነግር ነበር። ቆይ ልትነግር የነበረው ስለ እኔ ነው ወይስ ስትለው፣ አዎ ስለ አንቺ ስለ ሮዛ ነው ትላታለች። በፍጹም ስለ እኔ አንቺ ሳትሆኝ እኔ ራሴ ነኝ የምነግረው ስትል፣ አይ መናገር እያቃተሽ ይመስለኛል ስለዚህ ትላታለች። በዛም መሃል ወደ ውስጥ እየሮጠች ትገባለች። ቆይ ነግርሃለሁ ትለው ና። በዛን መሀል ባንቴሮ እና ሮዛ እየተነጋገሩ እያወሩ ነበረ። ሮዛ አትናገር ትለዋለች። ባንቴሮ ግን መናገር እንዳለበት እያመነ ነው። በዛን መሀል ሕዋን ውጭ ወታ ነበር ሲጋራ ለማጨስ ና ሲጋራ እያጨሰች ግንብ እንደተደገፈች በሀሳብ ዛውን ቅልፍ ይዟታል። ሉሊት ሱቅዳ ስትመጣ እሷ ጋር ወድቃ ታገኛታለች። እንዲህ ምንሆና ነው ስትል ካጠገቧ ፌስታሏን ቁጭ አድርጋ እግሯና ካ ስታድርጋ ትደነግጥና ከተቀመጠችበት ለመነሳት ስትል አይዞሽ እኔ ነኝ እኔ ሉሊት ነኝ አይዞሽ ስትላት፣ ሉሊት ምን ልታደረግ ትላታለች። አይ እኔ ማቃል ገዛ ሱቆጥቼ ነበረ ና በዚህ ሳልፍ ግንችሽ ነው መችም እያየ ጥዬሽ አልሄድም ስትል አደለ። ቆይ፣ ምን ሆነሽ ነው? ምን ገጥሞች ነው እዚህ ጋር የወደቅሽው? በሰላም ነው? አይ ሰላም ነው። የሆነ ጊዜ ላይ ይኸውልሽ፣ መጥፎ ሱስ ይዞኝ፣ እሱን አልተወኛለ። አገር ለቅቄ ብሄድም አልተወኝም። እናም እሱን እኮ ለምንትን ለማለት ወደዚህ መጥቼ ነው ትላታለች። እኮ ታዳ ለምን እንደዚህ ትሆኛለች ታዳ በሀሳብ እኮ የደሻላንች እኮ የለሽም ስትላት፣ አወ ሂቻለሁኝ ግን ቆያንቺ ዴብ ና አንቺ ምንድናቸው እዩልሽ፣ ዴብ ለእኔ እጅግ መልካም ሰው ነው። እዩልሽ እኔ ላገባ ተድሬ ነበረ። የሰርጌ ቀን ዴብ በአጋጣሚ አገኝቶ የማገባው ሰው ትልቅ ሰው ስለነበረ አያቴ ነበረ እናም ከዛ ሰው ነጥሎ ከነ ሙሽራ ልብሴ ይዞኝ መጣ ትላታለች። ማለት አው ሙሽራ ነኝ እና ከነ ሙሽራ ልብሴ ነበረ ይዞኝ የመጣ ዴብ። እኔ ከመጣሁ ጊዜ ጀምሮ ግን ይኸው የወንድሜ የዴብ ትዳር አደጋ ላይ ነው። ሮዛም እንዴት ሙሽራ ይዘ መጣክ ብላ ይሄው ሌት ከቀን ይጨቃጨቃሉ፣ ይጣላሉ። ዴብ ግን እጅግ መልካምና ጥሩ ሰው ነው። ሮዚም ጥሩ ሰው ናት። ግን ደግሞ ያው አላደለ አይደለ ስትል አይ ችግር የለውም አቀዋለሁ። ግን ያልገባኝ ነገር እንዴት አግብተሽ መጣሽ? ያው ሊድሩኝ ነበር በሀገራችን ባህል ማለት ነው። እናም ከዛም ልጭ ነው የመጣው ትላታለች። እና ሆነ ታደ እንዴት ነሽ? አሁን ይሄው ከወንድሜ ዴብ ጋር ያለውትኝ እግዚአብሔር ይመስገን። ወንድሜ ዴብ እጅግ መልካምና ቅን ሰው ነው ሁሉ ሁሉንም የሚያስጠጋ ነው። እና ይዞሽ፣ እሺ ዲብ ወንድሜ ካለ ምንም አትሆኚም፣ አትጨነቂ። ወንድምሽን ደግሞ ታገኟለሽ። ወንድሜ ዲብ ያገናኝሻል፣ እሺ? እግዚአብሔር ካለ እሱ እኮ ወታደር ነው። ምናልባት ሞቶ ሊሆን ይችላል ስትላት፣ አይታወቅም። እግዚአብሔር እኮ መልካም ነው። ላይሞትም ሊኖር ይችላል። እሺ፣ ስላላገኘሽው ሞተ ማለት አይደለም።